እንደዚህ አድርጋ ነበረ መዳማቸው ያስደሰተቻቸው ማለት ነው። አንድ የሰራተኛዋን እህት አምጥታ፣ ዛሬ ግን መዳማቸውን ጉት ሰርተዋታል ማለት ነው። ያደረጉትን ነገር እነግራችኋለሁ። እንዲሁም ደግሞ አንዲት እህቴ ጠለ ቤት ነው ያለችው የደረሰባት ያለውን ነገር ነግራኝ ምክርሽ እንፈልጋለሁ ብላኝ፣ እኔም ደግሞ እናንተ ከኔ የበለጠ ስለምታውቁ ከኔ የበለጠ ሀሳብ ይኖራችኋል ብዬ ወደ እናንተ ያምጥቻችኋለሁኝ እና እነግራችኋለሁኝ እባካችሁ እስከ መጨረሻው ቪዲዮ አዳምጣችሁ እና እናንተንም ምክር ትፈልጋለች። ኮመንት ላይ አስቀምጥሏት ገብታ ታነባለች ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ሁሉ ቤተሰቦች እንዴት ናችሁ? ሰላም ናችሁን? የገብሉ ሰላም ነው አላ ታላ በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ሁለት አይነት ቪዲዮ ነው ይዤላችሁ የመጣሁት እንደነገርኳችሁ መግቢያ ላይ ያዳምጣችኋት ወይም ደግሞ ያያችሁት ቪዲዮ የዛሬ ወር ነበረ። ቪዲዮ ሰርታ ለቃ ነበረ ከተተላት አለችን መዳ ማለት ነው። እና ዛሬ ግን እያለቀሰች ጉድ ሰሩኝ ብላ ያደረጓትን ነገር ቦታ ተናግራለች ማለት ነው እና ያባካችሁ ከሌላ ሀገር ዜጋ የምትሰሩ እህቶቼ ጥንቃቄ አድርጉ ማለት ነው። እንዲሁም ደግሞ እናንተንም ችግር ውስጥ እንዳይከቷችሁ። እንዲሁም ደግሞ እንደነገርኳችሁ ከትናንት ወዲያ በመዳም እና በሰራተኛ ዙሪያ ቪዲዮ ሰርቼ ነበረ። አንድ ቴቴ ቁጥርሽን ስጭኝ የባክሽ ብላኝ ሰጥቻት፣ መጨረሻ ላይ ግን ከሌላ ሀገር ዜጋ ነው የምትሰራው፣ እያደረገቻት ያለውን ነገር ነግራኝ፣ እንትን ሪከርድ አድርጋልኝ አለች። ሪከርዱን ነጌ ጠይቃትና ሙሉ ሪከርዷን አሰማችኋለሁ። አሁን ግን ያለው የሚያደርገውን ችግር ምክርሽን ፈልጋለሁ ብላ ነው በውስጥ የመጣችው። እኔ ደግሞ ድምጿን እዚህ ጋር አምጥቼ ማሰማት አልፈለኩም። ለምን ያለባትን ችግር ለእናንተ ነግራችሁና እናንተ ከኔ የበለጠ ሀሳብ ሊኖራችሁ ስለሚችል ከኔ መበለጠ ልጅ የምታቆ ስለምትኖሩ ብዙ ልጆች ትከታተሉኛላችሁ። ስድት ያላችሁ፣ ጠለቤት ያላችሁ ብዙዎቻችሁ፣ ይህም ጠለቤት፣ ይህም ጠለቤትኝ ብላችሁ ስለምትናገሩ ማለት ነው እና በመጀመሪያ የእሷን ላስቀድም። ለምን እንደነገርኳችሁ ልጅቷ የምትኖረው ዱባይ ነው እና ትናንትና እባክሽ ችግር ውስጥ ነኝ፣ ማማክርሽ ነገር አለ ብላ ቁጥር ያስቀመጥኩላት። በእሷ ሰበብ ደግሞ ብዙ ልጆች በውስጥ መጥቷል፣ ያለባቸውን ችግር ነግሮኛል። ቀጣይ ቪዲዮ የምሰራበት ይሆናል። አሁን ደግሞ እቼቴ በጣም ምክርሽ እንፈልጋለሁ፣ ባክሽ ያለሁበት ሁኔታ በጣም አስቸጋሪ ውስጥ ነኝና፣ እና እኔ ስመጣ አለች እዛ ቤት የቆየች በንጋሊ አለች አለች በንጋሊ ናት የምትሰራው። ከዛ እኔ እዛ ቤት መጣሁኝ፣ አብረን መስራት ጀመርን። እኔ ከሀገርም የመጣሁት ለእንትን ልጅ ለመያዝ ብዬ ነው የመጣሁት አለች። ከዛ ልጅ እያስኩ እንዲሁም ደግሞ እየኖርን እየኖርን እቺ ሰራተኛ በጣም እንደ መዳም መዳሚ ያጫውታት አላለች። ለምን ሴትዋ ራሱ አትከተላትም እሷ ያለችሽን ነገር ስሚ ነው የምትለኝ አለች። እና ከዛ አንዴ ይህንን ስሪ ትለኛለች፣ አንዴ ደግሞ ታዩ አት ስሪ ትለኛለች አለች። በቃ እንደፈለገች ነው የምታደረገኛለች። ከዛ በዚህ ተናድጄ መዳሚቷን ሄጄ ስራዬን ንገርኝ ጊዜ ስጭኝ የራሴን ስራ ነገርኝና ስራዬን ልጨርሼ ማርፍበት ጊዜ ሲጭኝ ብዬ ስላት፣ እሷ ሰራተኛ እኮ እች በንጋሊዋ ሰራተኛ ማለት እሷ እኛ ቤት ቆይታለች፣ ምን እንደሚደረግ ታውቃለች። ሲሪ ያለችሽን ነገር ሲሪ እና ታያለችሽን ነገር ታይ። እሷ ስለምታውቅ ነው የምታዝሽ። ስለዚህ አንቺ ልጅ ነው የምትይዥው እና ልጆቹን ስትቀበሪሽ ስራሽን ስሪ ብላ ችላ አለችኝ አለች። ከዛ እቺ ደግሞ በንጋሪቱ ታውቃላችሁ፣ እኛ ሁለታችን ሰራተኛ ሆነን፣ ሌላይቱ ይቱ ደግሞ ቁጭ ብላ እንደ መዳም መዳም ሲያጫውታት እሷ ቁጭ ብላ እናንተ ስታዛቸው በጣም ነው የሚያናድድ። እኔ ቢሆን ራሱ አላደርገውም። ለምን እኔ ራሴ እየሰራው ከሆነ ታቃላችሁን እኔ ከሶስት አሁን ሶስት ነን እዚህ ቤት የምንሰራው። ማለት ከሁለት ፊሊፒኖች ጋር ነው አብሬ የምሰራው። እኔ ስራ ይነቃለው መጥበክ ነው የምሰራው፣ ግን አንዳንዴ ያግዙኛል ስራ ሲበዛብኝ። እንዲሁም ደግሞ እቃ መውሰድ ወይም ደግሞ እንትን ወንድ ጋር እኔ አልሄድም። መጥበቅ ውስጥ ነው ምውለው እየሰራሁ እሰጣቸዋለሁ። እነሱ ናቸው የሚያደርሱት። እነሱ ከሌሉ እኔም ለባብሼ ምናምን ሄጅ ያደርሳለሁ ግን ብዙ ጊዜ ያግዙኛል ማለት ነው። እኔ ግን ቁጭ ብዬ አላዛቸውም መቼም ቢሆን ማለት ነው። እኔ ስራ እየሰራው ከሆነ ሴት የሆነ ነገር ስሪ ካለችኝ ይህን ነገር አግዥኝ ስላት ታግዘኛለች ወደ ኋላ ሳትል ማለት ነው። ግን ለራሳቸው ቁጭ ብለው እንደ መዳም መዳም ሲያጫውታቸው ደግሞ በጣም ነው ሱካራችሁ የሚሸገለው በጣም ፉል ይሆናል ማለት ነው እና እና እንደዛ ታደርገኛለች አለች። ከዛ እንደምታቆት እዛ ዱባይ ሀገር ላይ እዚህም ሳውዲ አረቢያም አለ እንደዚ አይነት ነገር በነገራችን ላይ እና እና እንደ መዳም መዳም ያጫውታታል እንደፈለገች ነው የምትሆኑ፣ እንደፈለገች ነው የምታዘኝ፣ እንደፈለገች ነው አለች። መዳሚቷ ደግሞ ዞርም ብላ አታይንም፣ ስራ ውላ ምናምን ትመጣለች አለች። ከዛ እንደነገርኳችሁ እሷ አሁን ለምሳሌ የሰራተኛ ቤት ውጭ ነው አለች። እኛ እኛ ክፍል ምን እንዳለ ሴትዋ አታውቅም አለች። ከመጥበኩም ከቤቱም ራቅ ያለ ነው፣ የተለየ ክፍል ነው ያለን። እዛ ስንኖር ግን እቺ ሰራተኛ ለእንትን ጓደኞቿን ያዘች እያመጠች ከነሱ ጋር እንደፈለገች ትሆናለች፣ አለች ግን ይህንን ሴትዮዋ ትወቅ አትወቅ ማውቀው ነገር የለም አለች። እና ከዛ ደግሞ ምን ታደርጋለች? የሆነን አሻብ ወይም ደግሞ ቅጠላቅጠል ነገር ታመጣና ትጠቀማለች አለች፣ ገላውን ትታጠብበታለች የሆነ ነገር ታደርጋለች አለች እና ከዛ ይህን ስታበዛብኝ ለብዙ ጊዜ እንደዛ ስታዘኝ እሺ ስላት ኖሬ ኖሬ መጨረሻ ላይ ሲበዛብኝ ልጅ ነው የሚዘው ልጆቹን ደግሞ ስትቀበለኝ ቤተ ጸዳለዋለች እና ያን ሁሉ ስሰራ ሲበዛብኝ ተጣላን አለች። መሰጥቻ ተጣላን እና ቤት ውስጥ እንኳን እንትን ምት እንትን፣ ለምሳሌ ኔትወርክ ወይም ደግሞ ኢንተርኔት እንትን ታደረግልኝ አስራልኝ ነበር አለች። እንትን በንጋሊቷ ማለት ነው ያንን ያሰረችላትን እንትን ራሱ እንት ወስታ አባት አለች አወጣችብኛለች። እንትን ሸበካውን ማለት ነው የሰጠችኝ ሸበካ፣ ከስልክ ውስጥ ገብታ አጠፋችብኝ ሸበካ ራሱ የለኝም ማለች። ይሄን ስታስቸግር ያሁን ደግሞ ስለተጣላን ሁኔታ ሁሉ ተቀያይሮብኛል። የሆነ ነገር ብታረገኝስ እንዲሁ በቃ የሚታደርገው ነገር ሁሉ እንትን የሆነ በቃ የሚያስጠረጥር ነገር ስለሆነ ከተጣላም በኋላ ደግሞ የሆነ እቃ የነሱን እቃ እኔ ሻንጣ ላይ አምጥታ ወይ የሆነ ነገር ችግር ውስጥ ብታስገባኝስ ወይስ ልጥፋ ወይስ ምን ላድርግ? ምን ትመክርኛለሽ ብላ ነው የነገረችኝና፣ እናትስ ምን ትመክሯት አላችሁ? ያለችበት ሁኔታ በጣም ወደ አስር ደቂቃ ነው ሪከርድ ያደረገችልኝ። የመጀመሪያው ስድስት ከምናምን፣ ሁለተኛው ደግሞ ሁለት ከምናምን ነው ሪከርድ ያደረገችልኝ ማለት ነው ደቂቃውና። እና እስኪ ባካችሁ ምክር ስጧት። ከዛ ቤት ልጥፋ ወይስ ምን ላድርግ ወይስ ሰብር ላድርግ ነው ያለችው። የኔንም ሀሳብ ልንገራት እና ወደ ሌላኛው ቪዲዮ አልፋለው ማለት ነው። እና እህቴ በዚህ አጋጣሚ በአሁኑ ሰዓት ላይ ጥፍ የሚል ሀሳብ የለኝም። እንደን የራሴን ነው የምነግረው። ለምን እህቴ ራሱ ስራ በጣም ይበዛባታል። እንዳንቺ ሁለት ሰራተኛ የለም እንጂ ሴትዋ በጣም ሁለት እህታማሞች ነው ያሉት። ሌላይቱ አግብታ ፈታ መታ ከእህቷ ጋር ነው የምትኖረው። በጣም ስራ ታበዛባታለች። በጣም ታዛታለች። ግን እኔ ሰብር አድርጊ እንደምንም ብልሽ ሁለት ዓመትሽን ጨርሰሽ ወደ ሀገር ግቢ ነው እያልኩ ያለሁት እና እንዲጠፋ ማንንም እንትን አልልም። በአሁኑ ሰዓት ላይ በጣም ስራ ጠፍተዋል። ከወጣሽ በኋላ የሚያጋጥምሽ ነገር ስለማታቂ የባክሽ ባት ጠፊ ባይነኝ። እናንተ ምስኪ ከኔ የበለጠ ሀሳብ ካላችሁ ኮመንት ላይ ያስቀምጡላት። ወደ ሌላኛው ቪዲዮ ልለፈና መግቢያ ላይ ያያቸቸው እነዚህ ሁለት ሰራተኞች የምኖሩትም ዱባይ ነው። ዱባይ መዳም ቤት ነው የሚሰሩት። ብዙ ጊዜ ከልጆች ጋር ከመዳሞቻቸው ጋር ሲጫወቱ ምናምን ቪዲዮ ትሰራለች እና መጀመሪያ ላይ እችን ሰራተኛዋ ሰራተኛዋ የአንደኛዋ ትልቅ ትልቅ እህቷ ማለት ነው። እህቷን ነው አምጥታ ሰርፕራይዝ ያደረገችላት። እንዲሁም ደግሞ እሷን አምጥታ ሰርፕራይዝ ካደረገች በኋላ ስጦታ ገዝታላት በቃ እያለቀሰች ነበር። አይታችኋል እየሰጣቻትን ስጦታ አይታ በጣም በቃ ስሜታ የሆና እህቴዋ ስታለቅስ ነበር። እሄ ታማሞች ናቸው። እህቷን ነበረ ያቺ ሳታ ቀምጥታ ሰርፕራይዝ ያደረገቻት ማለት ነው እና አብረው ሲሰሩ አንድ ወር ቆይተው ያቺ ከበፊትም እዛ ቤት አለች ወይ አራት አመት ምናምን ቢሆናት ነው ማለት ነው እና ከዛ ዛሬ ደግሞ ምን ብላ መዳሚቷ ብትቦ ስጥሩ ነው፣ ወር የዛሬ ወር እንደዚህ ብላ ከትናንት ወዳም እንደዛ ብላ የሆነ በቃ ከልጆች ጋር ሲጫወቱ ምናምን ቪዲዮ ለቃ ነበረ። ዛሬ ደግሞ እያለቀሰች እላያቸው ላይ የተሰበረ ልብ አድርጋ በአረብኛ ጽፋ እዝጋ አስቀምጥላቸዋል። አረብኛ ማንበብ የምትችሉ አንብቡት ማለት ነው፣ እዝጋ ማለት ነው እና ምንድን ያለችው እንደዛ አድርጋ ሰርፕራይዝ አድርጋ ሲጦታ ገሰያን ሁሉ አድርጋላት። መጨረሻ ላይ ግን ምን ብታደርጋቸው ወይም ደግሞ የሆነ ነገር ቆ መድሚቷ ካሜራ ፊት ጥሩ ጥሩ ያጫውታታል። በነገራችን ላይ አንዳንድ አረቦች ካሜራ ላይ ጥሩ ጥሩ ያጫውታቸውና ውስጥ ላይ ጥሩ የሆኑ አይሆኑ የሚታወቅ ነገር ስለሌለ እና ምን አደረገች መሰላችሁ? ሁለቱ ከቤት ጠፉ። ሲጠፉ ደግሞ የወሰዱት ነገር ምን ቢሆን ጥሩ ነው ሰቢካ ሰቢካ ወርቅ ሙሉ ወርቅ ማለት ነው። በብዙ ሺ ድራህም የተገዛ የሴቷን ሙሉ ወርቋን ሰርቀው ሌላም ነገር ሌላም ብር ያላቸውን ነገር ሁሉ ሰርቀው ከቤት ወጥተው ጠፍተዋል ማለት ነው። በነገራችን ላይ እንደዚህ አይነት ነገር ሀሳብ ያላቸው የቶች የባካቸው ተጠንቀቁ። የእኛዎቹ አደርጉትም መቃለው የእኛ ልጆች እንደዚህ አይነት ነገር ብልግና የለብንም ከጠፋንም ከዛ ቤት ወይ የታክሲም የሆነን ነገር እንኳን ቢኒዝ እንጂ እንደዚህ አይነት ነገር የኛ ኢትዮጵያውን ያደርጋሉ ብዬ አላስብም። ለምን እኔም ስለማ አላደርገው ሌሎቹም ደግሞ የመዳም ቅሞች ይህንን ያደርጋሉ ብዬ አላስብም። አንዳንድ አረመኒ እርኩስ ጨካኝ ካልሆኑ በስተቀር እንደዚህ አይነት ነገር ያደርጋሉ ብዬ አላስብም። ዛሬ ላይ ግን እያለቀሰች ጉድ ሰሩኝ፣ የዛሬው እንዲነበረ አሁን ደግሞ ጉድ ሰሩኝ እና ወርቄን ከነ ብዙ ብር እና ወርቅ እንዲሁም ደግሞ የተለያየ ነገር ይዞብኝ ጠፉ ብላ ሁለቱንም ፖስት ታቸዋለች ማለት ነው። እና በጣም ከባድ ነው። አላህ ከእንደዚህ አይነት ነገር ይጠብቀን። እንደዚህ አይነት ሀሳብ ያላቸው የባካቸው የተጠንቀቁ። እነዚህ ሰራተኞች በነገራችን ላይ ከሀገር አይወጡም፣ ከዚህ ከዱባይ ሀገር ላይ አይወጡም። ለምን እንትን ይከሰሳሉ። የወሰዱትን ወርቅ እያዛሉ። መጨረሻ ላይ ግን ምንድን ነው የሚፈጠረው? መዳሚቷ ተከሳቸው እና ከሀገር መውጣት አይችሉም ማለት ነው። ገብቷቸው? እናም ለሰዓቱ ብሩን የወሰዱት ቢመስላቸውም ከዚህ ሀገር እንደማይወጡ እርግጠኛ ነኝ ማለት ነው። ለምን ብትሉ እንኳን እንደዚህ ወርቅ ሰርቋቸው እንደዚህ ከባድ ነገር ተሰርቀው አይደለም፣ ዝም ብሏችሁ እንኳን ብትጠፉ ሰርቃኛለች ብሎ የውሸት የሚያስይዙ አረቦች፣ እርኩስ አረቦች አሉ። አንዳንዶቻችሁ ደግሞ ለአረብ ታሽቃ ብጫለች። እኔ ለእኛ ልጆችም ለሰራተኛም እውነት ካለው ለማንም አላሽቃብጥም። እኔ እውነቱን ነው የምናገረው፣ ካየ ህይወት ከደረሰብኝ እንዲሁም ደግሞ ጓደኞቼ ከነገሩኝ መዳምቷ ከነገረችኝ ነገር እንጂ ዝም ብዬ ለአረብ አላሽቃብጥም። ገብቷቸኋል። እኔ የመዳም ቅመም ነኝ። የመዳም ቅመም ላይ የሚደርስባትን ነገር አቃለው። እኔም እንደሷ መዳም ቤት ነው የምሰራው፣ ሽንት ቤት ነው ማጥበው፣ ምግብ ነው የምሰራው፣ ሀያ አራት ሰዓት ቆሜ ነው የምውለውና እኔ ሚግ ይገባኛል፣ እረዳለሁ። ግን ዝም ብዬ የማንን እንትን እኔ ሰራተኛ ጥፋተኛ ሆና ለሰራተኛ አልዘግፍም። ለምን ጥፋት ባለባቸው ሰዎች እንጂ ምንትን አስተያየት የምሰጠው ዝም ብዬ ለአረብ አላሽ ቃብጥም ገብቷቸኋል። እኔ መዳሜ ጥሩ ናት ምናምን እያልኩ አይደለም። ታውቃላችሁ መዳሜ ጥሩ ብትሆንም የሆነ በቃ የጎደለ ነገር ይኖራል። ግን ብዙ ጊዜ የጎደለውን ብቻ ሳይሆን ማየት ያለብን አንዳንድ ጊዜ እንትን አሁን ሌላ ቤት ለምሳሌ እኔ የምተኛው መጥበቅ ውስጥ ራሱ ቢሆን ቁልፍ አለኝ እንደፈለኩ ክፍሌ ውስጥ ራቆቴን ቢሆን እንደፈለግኩ ቢሆን ማንም አያይኝም። ሙርታሆኝ በቃ የሆነ በቃ ዘና ብዬ ነው ክፍሌ ውስጥ ተኝቼ ማድረው እንደፈለግኩ ማለት ነው። ዘና ብዬ ልብሴን እቀይራለሁ ግን አንዳንዶቹ ገለጠ ሙገለጠ የወንዶች እንትን ትልቅ ሳላ ላይ የሚተኙዋሉ፣ እንዲሁም ታህት ደረጅ የሚተኙዋሉ ብዙ ችግር አለ። አራት ቤት ሆነው ራሱ ወላሂ ያልተመቻቸ ኖሮ የሚኖሩ አሉ እኔ ግን አልሐምዱሊላህ ረብ ልዓለሚን ሴትዮ ራሱ ጨቅጫቃ ብትሆንም ብትጮህም ስራ ብታበዛብኝም አንዳንድ ጥሩ ነገሯን እያየው አሳልፈዋለሁ ማለት ነው ለምን ሁሉ ነገር ካልተሳካልን ሁሉ ነገር እንደኛ እንደምንፈልገው ካልተመቻችልን ብለን ማሰብ አለብን ብዬ አላስብም ለምን የመጣነው ሰርተን ለመለወጥ ነው ስራችንን ሰርተን በቀያዝ ነው ይዘን ወደ ሀገር መመለስ ነው እንጂ፣ እኔ በሰው ሀገር ላይ ቁጭ ብዬ የሰው ቤት ቁጭ ብዬ እኔ እንደፈለኩ ይሁንልኝ አልልም። እና አንዳንድ ደግሞ የእውነት ችግር ውስጥ ያሉ እህቶቼ አሉ፣ እንደዚች እህታችን ማለት ነው። እና ሀሳብ አስተያየታችሁን ኮመንት ላይ አስቀምጡላ፣ ተባካችሁ። ኮመንታችሁን ገብታ ታያለች። ቪዲዮውን እስከ መጨረሻ ስለተከታተላችሁ እናመሰግናለሁ። እንደነገርኳችሁ አሁንም ቢሆን በዱዓችሁ አትርሱኝ። ስለ ጤና የጠየቃችሁኝም አላችሁ የኔ ምርጦች ማለት ነው እና አላከ ክፉ ነገር ይጠብቅልኝ። አሁን ሰላም ነኝ ሙሉ በሙሉ አልሐምዱሊላህ። ቁስሌ ራሱ ደርቆልኛል። በስ ትንሽ እንትና ፍንጫዬ አጥንቱ አንዳንድ ጊዜ የሆነ በቃ ወጣ ይላል። ውስጡ ተሰብሮ አለመሰለኝ ያልተስተካከለ ነገር አለመሰለኝ የሆነ አጥንቱ አንዴ ይወጣል አንዴ ይገባል እና ድዋ አድርጉልኝ ሀባይቢ ሀገር ገብቼ ደግሞ ሙሉ ህክምና አደርጋለሁ እንሻላህ የተሰፋሁት ቦታ እንትን እስካሁንም ማደንዘዣው አልለቀቀውም ግን ሆኖም አልሐምድሊላህ አሁን ላይ ደህና ነኝ አላህ ይጠብቃችሁ ሀባይቢ ሰላማችሁ ይብዛልኝ አሰላም አለይኩም ወራህመቱላሂ ወበረከቱ